በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። እንኳን ለገና ጾም ወይም ጾመ ነቢያት ሁላችሁንም በሰላምና በጤና አደረሳችሁ አደረሰን። እነሆ የገና ጾምን ለምን 43 ቀናት እንጾማለን? በአሁኑ ወቅት በመላው ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናን ዘንድ የገናን ጾም ወይም ጾመ ነቢያትን እየጾምን እንገኛለን። ይህን ጾም ለ43 ቀናት የሚቆይ ሲሆን ለታላቁ የጌታ ልደት ወይንም ገና በዓል ራሳችንን የምናዘጋጅበት መንፈሳዊው የትጋት ወቅት ነው። ግን ብዙ ጊዜ አንደኛውን ጥያቄ እንጠይቃለን። የቤተ ክርስቲያናችን የገናን ጾም ለምን በትክክል 43 ቀናት ሆኑ? አርባ ቀን ብቻ ሊሆን አይችልም ነበርን? እነዚህን ተጨማሪ ሶስት ቀናትስ ከየት መጡ? አርባ ሶስት ቁጥር በመጽሐፍ ቅዱስ ውስጥ ምንን ይወክላል? እነዚህን ጥያቄዎች ከቤተ ክርስቲያን ቀኖና ከቅዱሳት መጻሕፍትና ከታሪክ በመነሳት የጾመ ነቢያትን የአርባ ሶስት ቀናትን ምስጢር በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። የአርባ ሶስት ቀናት አወቃቀርና መነሻው የገና ጾም 43 ቀናት የሆነበት ምክንያት የሁለት የተለያዩ ጾሞች ታሪካዊ ጥምረት ነው። ጾሙ በሦስት ዋና ዋና ክፍሎችም የተገነባ ነው። የመጀመሪያው የነቢያት ጾም አርባ ቀናት ናቸው። ይህ ዋናው ጾም ሲሆን የክርስቶስ ልደት ዋዜማ ዝግጅት ስለሆነ ነው። ሁለተኛው ደግሞ የሶሪያው አብርሃም ጾም ይባላል። ሦስት ቀናትን ይይዛል። ይህ ደግሞ በታሪክ ምክንያት የተጨመረ የንስሐና የመማጸን ጾም ነው። ሦስተኛው ጾመ ጋድ አንድ ቀን ሲሆን፣ ይህ ደግሞ በልደት ዋዜማ የሚፈጠር የስርዓት ማስተካከያ ነው። አሁን የአርባ ቀናቱ ጾም ምንነት ላይ ትኩረት በማድረግ እንመልከት። አርባ ቀናት የነቢያት ተስፋና የመጽሐፍ ቅዱስ ኃይል ነው። የአርባ ቁጥር በቅዱሳት መጽሐፍት ታላቅ መንፈሳዊ ትርጉምን ይይዛል አርባ ማለት ሁሌም የዝግጅት የንስሐ የፈተናና የመንጻት ጊዜን ያመለክታል። ይህም ሲባል የጥፋት ውሃና ኖህ የጥፋት ውሃ አርባ ቀንና አርባ ሌሊትን ዘንቧል። ሁለተኛው ደግሞ የሙሴ ጾም ነቢዩ ሙሴ ሕግን ከመቀበሉ በፊት በሲና ተራራ ላይ አርባ ቀናትን ጾሟልና ነው። ሶስተኛውም የክርስቶስ ጾም ጌታችን ኢየሱስ ክርስቶስ ስራውን ከመጀመሩ በፊት አርባ ቀን ጾሞ ሰይጣንን ድል ነስቶታልና ነው። ታዲያ የገና ጾም የአርባ ቀናት ትርጉም ምንድነው? ይህም ጾሙ ከመሲሁ ልደት በፊት የነበሩት ቅዱሳት ነቢያት ዓለምን ለማዳን መድኃኒት ይወለድ ብለው በትጋት ሲጾሙና ሲተነብዩ የነበረውን ጉጉት ያስታውሰናል። ነቢያቱ በነበሩበት ዘመን ዓለም በኀጢአትና በጨለማ ስለነበረች የመድኃነ ዓለም መምጣት ብቸኛ ተስፋቸውም ነበር። ስለዚህ እኛ ስንጾም እንደ እነርሱ የመዳን ተስፋን በመጠበቅ ኃጢአትን በንስሐ በመተው ከሥጋ ተድላ በመከልከል ለክርስቶስ ልደት በንጽሕና ለመዘጋጀት ነው። አርባ ቀናት የሚሰጠን ሙሉ ጊዜ ልባችንን ለማረም ነፍሳችንንም ለማነጽ ነው። አሁን ደግሞ የአርባ ሦስት ቀናትን ፍጻሜ ለሰጠው ለሦስቱ ቀናት እንምጣ። የሦስቱ ቀን የመጣው ከሶርያው አቡነ አብርሃም ከተሰኘ ታላቅ ጻድቅ ሰው ታሪክ ነው። በኢትዮጵያ ንጉሥ ላይ ጦርነት በተነሳ ጊዜ የሰራዊት አለቃ ሆኜ ምራ ብለው ቢልኩትም እርሱ ግን በትህትና እምቢ አላቸው። እኔን ብትመኩኝ፣ ትወድቃላችሁ። እግዚአብሔርን ግን ብትመኩት፣ ያድናችኋልም አላቸው። ከዚያም እርሱ ሦስት ቀን ጾሞ ወደ እግዚአብሔርም ጮኸ። በዚህም ምክንያት ጠላት በራሱ ግራ ተጋብቶ እንዲሸነፍ አደረገ። ቤተ ክርስቲያን ይህንን ጻድቅ ሰው በእግዚአብሔር ላይ ብቻ መምከሩን መታመኑንም በማሰብ እንዲሁም የልደትን በዓል በጾም እንዳይቀላቅሉትም ለመከላከል እነዚህን ሦስት ቀናት ወደ ጾመ ነቢያት ጨመራቸዋለች። በዚህም ምክንያት ጾሙ ከህዳር 15 ቀን ተጀምሮ ታኅሳስ 29 በጌታ ልደት ዋዜማ ለመፍታት ሁልጊዜ 43 ቀናትን ይሞላል። ሦስቱ ቀናት በትህትና በንስሐና በእግዚአብሔር ላይ በመመካት ጾሙን እንድንፈጽም ያሳስቡናል። ሌላኛው ደግሞ በቀኖናዊ መልኩ ጾመጋድ የሚባል አንድ ቀን አለ። ጋድ ማለት ብርቱ ወይም ኃይለኛ ማለት ነው። ቤተ ክርስቲያናችን ታላላቅ በዓላት እንደ ትንሳኤና ልደትን በጾም ቀን ማለትም ረቡ ወይም አርብ እንዳይውሉ ትደነግጋለች። ልደቱ በረቡ ወይም አርብ ቀን ቢውል ዋዜማው የጾም ቀን ይሆናል። ታዲያ የልደትን ታላቅ ደስታና ፍስሐ በጾም መጀመር ስለማይገባ ይህንን የጾም ቀን ለመተካት አንድ ቀን ይጨመራል። በዚህም ምክንያት የሶሪያ አብርሃም ጾም አንዳንድ ጊዜ ጾመ ጋር ተብሎ ይጠራል። ይህም ሁልጊዜ የጾሙን ቀናት ከልደቱ በፊት ሙሉ 43 ቀናት እንዲያደርግ ያስችለዋል። ይህ የቤተ ክርስቲያን ስርዓት የሚያሳየንም ለልደተ ክርስቶስ የተሟላ ዝግጅት መደረግ እንዳለበት ነው ጾሙ የሚጠናቀቀውም በታላቅ ደስታም ስለሆነ ስለዚህ የገና ጾም ለምን 43 ቀናት እንደሆነ አብረን ተመልክተናል። ይህም የነቢያትን ተስፋና ዝግጅት ከታሪካዊ የንስሐ ተግባራት ጋር ማጣምሮ የያዘ ነው። 43 ቀናት ማለት 40 ቀናት እንደ ነቢያቱ መጾም እናም ለንስሐ ራስን ማዘጋጀት ነው። ሶስቱ ቀናት በትህትና በእግዚአብሔር ላይ በመመካት መማጸንን ያሳየናል። ጾሙ ከምግብ መከልከል ከዚያም ያለፈ ትርጉም አለው። አርባ ሶስቱ ቀናት ለጸሎት ለንስሐ ለምጽዋትና ለፍቅር በመጠቀም ራሳችንን እናዘጋጅ። የገና ጾም ስጋን በመግዛትና ነፍስን በማጎልበት ጌታችን መድኃኒታችን ኢየሱስ ክርስቶስን በንጹሕ ልብ ለመቀበል የሚደረግ መንፈሳዊ ተጋድሎ ነው። እንግዲህ ውድ ተመልካቾቻችን ዛሬ ስለ ገና ጾም ወይም ጾመ ነቢያት ታላቅነትና ምስጢር በጥልቀት ተመልክተናል። ይህ ጾም የዘፈቀደ ሳይሆን በታሪክ በነቢያት ትንቢት ላይ ተመሠረተ የአርባ ሦስትን ቀናት የመንፈስ ጉዞ መሆኑን ተረድተናል። ጾማችንን ሙሉ የሚያደርጉት ሦስት ቁልፍ ነገሮች መሆናቸውን እናስታውስ። አንደኛው የሥጋ ጾም ከጥሉላት በመከልከል ሥጋን መግዛት አለብን። ሁለተኛውም የነፍስ ጾም ነው። ኃጢአትን ክፉ ሥራን በመተው በንስሐ መንጻት አለብን። ሦስተኛው የፍቅር ጾም መሆን አለበት። ምጽዋትንና በጎነትን በመስጠት ሰላምን መፍጠር ይገባናል። ጾሙ የሚያበቃው በታህሳስ 29 ታላቁ ልደተ ክርስቶስ በዓል ላይ ነው። 43 ቀናት የጾም ነው። የጸለይነውና የለመንነው ሁሉ ፍሬ የሚያፈራውም በዚያ የደስታና የፍስሓ ቀን ላይ ነው። የነቢያትን ተስፋ ተስፋን በማድረግ በንስሐና በንጽህና ራሳችንን ለዚህ ባህል ያዘጋጅን እንደ መሆናችንን መጠን የእግዚአብሔር ሰላም በልባችን ይንገስ። ይህ ቪዲዮ ስለ ገና ጾም ያለዎትን ግንዛቤ እንዲያድግ ከረዳዎት እባኮን ላይክ በማድረግ ድጋፎን ያሳዩን። ሰብስክራይብ በማድረግም ቤተሰብ ይሁኑና መንፈሳዊ ትምህርቶችን አብረን እንማር። በኮሜንት ቦታ ላይ ደግሞ የእርስዎ ተወዳጅ የገና ጾም ልምምድ ወይም የጸሎት መርሃ ግብር ምን እንደሆነ ያጋሩን ይንገሩንም። መልካም ጾም፣ እንዲሁም የልደተ ክርስቶስን በዓል በታላቅ በረከት እንድንቀበል እግዚአብሔር ይርዳን። እስከሚቀጥለው ቪዲዮ ድረስ በሰላም ቆዩን። ወስብሐት ለእግዚአብሔር፣ አሜን።